እና እዚህ ውስጥም ነው የምታኙ ማለት ነው? እዚህ ሲሚንቶ ላይ ነው የምታኙ ማለት ነው? አይ፣ ፍራሽም አለኝ ሱቅ ስለማድረ አንዳንዴ፣ ሱቅ ስለሆነ ማድረው ሱቅ አስገብቼ ነው እንጂ ፍራሽም አለኝ። ገባኝ። ሁሌ ነው እንዲ የምታረጊ? ቢያንስ እንኳን አንድ ልብስ የለሽም? አልገባኝም፣ ምንድን ነው አይ፣ አጋጣሚ ሆኖ አንቺ የምትመጪው ስራ ቦታ ነው ምናምን እና እንዴት እንደሆነ አላውቅም፣ ግን ለስራ የሚቀለኝ እንደዚህ መልበስ ነው። ና የሰራተኛችን ልብስ ይዤልሽ መጣሁ። ብዙም አልለበሰችውም እና ለአንዳንድ አንድ ከሆነሽ እስኪ ይኸውልሽ፣ ፈልጊ ነው አ ችግር አለ ታዲያ? ከዚህ ልብስ ይሻላል። መቼም እንጂ ክብር የሌለኝ ልጅ አይደለሁም እኔ አጥቤውም። ይሄ ከክብር ጋር ምን ያገናኘዋል? የሰራተኛችንን አምጥቼ ሰጠሁሽ። እንዴ ማለት ነው? እባክሽን፣ እኔ አሁን ሌላ ነገር ውስጥ እንትን አትበይ። ላስቀይምሽ ስም ስለማልፈልግ ይሄንን ለሰራተኛችሁ መልሽ ይላት እና እባክሽን፣ ይዤልኝ በቃ፣ እባክሽን፣ ሲጀመር ድሮም ደሃ ክብር አይደለም። ሌላ ነገር አልፈልግም። ልጣላሽ አልፈልግም። እኔ የሄኖክ ጓደኛ ሰላም ሰላም፣ ውድና የተከበራችሁ የኪዩብ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ዝት ይበል። ያለው እግዚአብሔር ይመስገን በጣም ደህና ነኝ ነው እናንተን ሰላም ልበላችሁ ብዬ አስቤ በመሀል ነው ካሜራ ያስከፈትኩትኝ። ና ሙሉ ቤቴ ትርምስምስ ብለዋል። ና እንትን ላጸዳዳ አስቤ ያለው የሆን እርጥበት ምናምን ነገር አለው ና በጣም ይንትን ይላል እና ቤተሰብ እንደጠፋሁባችሁ ይገባኛል። ቪዲዮ ብዙም እየቀረጽ እየለቀኩ እንዳልሆነ ይገባኛል ግን ያው አልመች እያለኝ ነው። ትንሽ ሁኔታዎቹ አለመቻች ብሎኝ ነው እና ስራ ቦታዬ ጥሩ ነው። ስራ ቦታ ስራ ቦታ ስል ደግሞ ቤትን ትችው ው ቤት የምንደነትን እርጥበቱ ላይ ይዞ ው በጣም ተበላሽቷል እና እቺ ወለል በቅርቡ ትቀየራለች ብዬ አስባለሁ። እስከዛ ድረስ ግን እቺ ናትና ትቀይራት ድረስ ማውጣት ፀሐይ ላይ ስራ ውጪ ላይ መጀመር በጣም ከባድ ነው። ቤታችሁን እንድታውት ነው የሚያደርገው። እኔ በጣም እኔ ልጆች ያሏቸው ምናምን ሰዎች እንዴት እንደ ማኔጅ እንደምታደረጉ ቤታችሁን ይገርመኛል። እግዚአብሔርን እኔ በጣም በቃ ከብዶኛል። ምግብ ሁላ ማልበላበት ጊዜ በጣም በቃ ብዙ ነው። ይሄ የሚታጠብ ልብስ ነው። እቻ አጥባችኋለሁ እስከዛ ወደዛ እቺ ምንጀራ ሆና ሚጣበዛ አባት ነው ምን አሁን ምን ይባል ይሆን? አባባላል እና እና ቤተሰብ በባለፈው ቪዲዮ ላይ ኩኪ አይታችኋታል መሰለኝ። ኩኪ የሄኖክ ጓደኛ ማለት ነው። እና ከሄኖክ ጋር የልጅነት ጓደኛው ናት። በጣም አብረው ነው ያደጉት ምናምን አብረው አደጉናት እና መቶ ሊያስተዋውቀኝ መቶ ነበረ። እና ያው እኔን ለማስተዋወቅ እኔም ፕራንክ ለማድረግ ምናምን አስበው ነበር። እና ትንሽ አስደንግጠውኝ ነበረ። እና ቤተሰብ በጣም እርጥበት ስላለው ቤቴ ትንሽ ይናፈስ ብዬ ነው። በጣም ብስብስ ብሏለ ምድ አሁን በጋ ነው እንኳን ክረምት አይደለም። ለምንድን ሆኖ እንጃ ብቻ። እና ቤተሰብ ኮኪ የሄኖክ ጓደኛ መታ ፕራንክ አድርገውኝ ነበር እና ያ ነገር ትንሽ አልተመቸኝም ነበር በዛን ሰዓት ማለት ትንሽ ደንግጬ ነበረ ምናምን እና፣ ግን ኖርማል ነው ፕራንክ ነው ችግር የለውም። እሷ እንደደበረኝ ነው ያሰበችው። ና ዛሬ መጥቼ ላወራሽ ፈልጋለሁ ምናምን ብላኛለች። እና ቤቴንም አታውቀውም፣ ግን በምልክት ነግሬያታለሁ። ቤቴ እዛ ነው እዛ ነው ምናምን ብዬ በምልክት ነግሪያት ለምደፈለገችኝ አላቀም። ብቻ መጥቼ ላውራሽ ፈልጌ ነው ምናምን አለችኝ። ግን እነይ ብያታለሁ እና ቤት ከየኖጋ አይመስሉኝም ብቻዋን ናት መሰለኝ። እና እሱ እስክትመጣ ድረስ ቤቴ ላስተካክል ብዬ ነው። ትመጣለች። እና ቤተሰብ ከልብ ከልብ ከልብ ነው መወዳችሁ። በጣም ስለምታበረታቱኝ ስለምደውሉልኝ፣ ስለኔ በጎ ጥሩ ነገር ስለምታስቡ በጣም ፖዘቲቭ ናችሁ። ና በጣም ነው የማመሰግነው። እግዚአብሔርም በጣም ና ይህም ቤት ላይክ፣ ሽር፣ ሰብስክራይብ ማድረግ አይረሳ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ።

አዎ እዚህ ነው። እቃ ምናምን እንትን ብዬ ላጸዳዳው ብዬ ትንሽ ትርምስ። ችግር የለውም ይህ ንግሽ አሉ እኮ እኔ ምን ሆና ነው እያልኩኝ ነበር። እሱማ ልክ ነሽ ነባኮ በቀደም ሰፈር መጥቶ ምናምን እንደዛ ሲለኝ በጣም ነው የተናደርኩት። ግን በቃ እኔ ሳስበው ይቅርታ እንደመጠየቅ እንዳለብኝ ተሰማኝና ይቅርታ ጠየቅኩሽ። ነባ መ እኔ እኮ ስጀመር ነባን አትሄድ ብየው ነበር። ትንሽ ነገር ያካብዳል ነባ እና ችግር አለበት። እኔ ነግሬው ነበር ማለት ኖርማል ፕራንክ ነው ችግር የለውም፣ ነገር አታካብድ ነዋ ብየው ነበር። ና እኔ ይቅርታ አድርጌልሻለሁ። ሲጀምር ሚናክል የሚያስቀይም ነገር አይልም። ከጫንቅ በጣም አናዶኛል፣ በጣም ማለት ነው። ቤቴ ድረስ ዳዲ ማሚ ብትኖር ኖሮ ምን ታረግ ነበር? ይቅርታ በጣም ይቅርታ። ለሱ እኔ ነግሬው ነበር ማለት እንዳይሄድ ነግሬዋለኝ፣ እና ትንሽ ተናዶ ነበር እና እኔ ይቅርታ አድርጌ የላችሁ ነበር ግን እሱ ዝም ብሎ ሄደው። ይቅርታ በጣም ስለስም በጣም ይቅርታ። አይደለም ሁለተኛ የለመደ ነው ችግር የለም። እና እዚህ ውስጥም ነው የምታኙ ማለት ነው፣ እዚህ ሲሚንቶ ላይ ነው የምታኙ ማለት ነው? አይ ፍራሽም አለኝ ሱቅ ስለማድረ አንዳንዴ ሱቅ ስለሆነ ማድረው ሱቅ አስገብቼ ነው እንጂ ፍራሽም አለኝ። እንደ እቃ ጣጥቼ እኮ ነው እንጂ ተወሰነማ። ቤቴ ኮ ምንም አይልም። መጥፎ ቀን መጣሽ ቤት ሳጣዳዳ መጣሽና አሁን ወለል ምናምን እያውጣጣዊ ነበር እና እያስተካከልኳት ነበረ እንደውም እኔ በጣም የምወዳት ጥሩ ናት በሂደት ቆንጆ ትሆናለች እሺ ችግር ደግሞ ለሆነ ነገር ነበረ እና ሳይሽ በዚህ ልብስ ብዙ ቪዲዮ ሰርተሻል እኔ ቤቶሽን ገብቼ አይቼው ነበረ ማለት ሺቲ ቀለል ይለኛል ታውቂያለሽ ሺቲ መልበስ ምናምን ታዲያ እንደት ሁሌ እንደት አይከብድም ለስራ ይቀልኛል ታውቂያለሽ፣ ስራ ምናምን እዛ ሱቅም ስሆን ቤት ውስጥም ስሆን ሽቲ መልበስ ደስ ይለኛል፣ እና ለዛ ነው ቀለል ስለሚለኝ ነው። ኦኬ ለስራ ከሆነ ለዩቱብ እንዲጠቀሚ አለሽ። እኔማ እንደ ድንገት እንደዛ ሳስብና ሳይ ጊዜ ዩቱብ ላይ የሰራተኛችንን ልብስ ይዤልሽ መጣሁ። ብዙም አልለበሰችውም እና ለአንዳንድ ከሆነሽ እስቲ እዩ ልልሽ ፈልጊ ነው እኔ ልበሽ ለአው እኮ የሰራተኛችሁን አንድ ጥጋበኛ ሰራተኛ ነበረና ይገርምሻል በጣም ጠገበችና አንድ ድንገት ሰራተኛ ክፍል ስገባ ጊዜ ሴትዮዋ የሆነች አዲስ ሰራተኛ ልትቀየር ብላ ስገባ ጊዜ አገኘሁት እና ላንቺ አመጣሁልሽ ምነው ደበረሽ እንደ አይ አልደበረኝም አመሰግናለሁ ግን እኔ በነገራችን ላይ አዝኝ እንዲሽ ነው። ምክንያቱም ይህንን ልብስ ከመልበስ ይሻላል። እንዴ ምን ችግር አለ? እኔ ሁሌ ነው ማየሽ። በቃ ነገርኩሽ አይደለ እንዴ በቃ ወይ ዕጣ ስቲ ምናምን ለብሽ ልብሶች ሆኑ እንዴ? ለበስ ለበስ አርገ እንጂ ምን ሆንሽ ነው አንቺ እንዴ? ነቃ በይ እንጂ። አይ እንዴ እንደ ከተማ ልጆች ነው እንዴ ምን ሆንሽ ነው እስከ አሁንም ገጠር ሴት ልብሶች ነው የምትዞሪው። ይገርሞኝ እኮ ነው ዩቱብ ላይ ስራ ምትሰሪም፣ ይህንን ልብስ ለራስሽ ራሱ ትንሽ እኔ እንጃ ያላቅም፣ ብቻ ስላሳዘንሽ ግን አመጣሁልሽ። ለማንኛውም እኔ ሲጀመር ቀዳዳ ነው ተቀዳዷል፣ ቀሚሱን አይተሸዋል። ምን ችግር አለ ታዲያ? ከዚህ ልብስ ይሻላል። እሺ ማለት እኔ ሲጀመር አልፈለግም። ይኸውልሽ ምን ማለት ነው ታውቂያለሽ እስካሁን ድረስ በትዕግስት ምናምን ማውራሽ ምናምን ሄኒ በጣም ባለውለታዬ ስለሆነ ነው። ሄኖክ ብዙ ነገር መስዋዕት ነለን ያድርጓል በጣም ባለውለታዬ ነው እና በጣም የቅርቤ ሰው ነው። ለዛ እሱን አክብሬ ነው ማለት በጣም ያው እንትን እያልኩሽ ያለሁት እሱን ስላከበርኩ ላስቀይመሽ ስል አልፈለግኩ ነው እና ይሄን ግን አመሰግናለሁ፣ ስላሰብሽልኛው። ይሄ ለሰራተኛችሁ መልሻ፣ ሰራተኛችሁ ነው አይደል? ለእሷ መልሺላት እና ካላስቸገርኩሽኝ ምንድን ነው ያልሺው? ይህን ለባለቤቱ መልሺ፣ ለሰራተኛ ለሰብኩልሽ ነው። እኮ፣ አመሰግናለሁ። እንደዚህ ነው ማሰብ፣ እንደዚህ ከሆነ ማሰብ አመሰግናለሁኝ። ምን ማለት ነው? እኔ ይሄንን ልብስ እኔ ቀን ሙሉ አድርገሽ ከምትሄድ፣ እሺ ናንቺ። እሺ፣ አመሰግናለሁ። ይሄ ደግሞ ሻሽ ነው። ሶ ስለዚህ ለምን ነው የምትመልሽው? እኔ በዚህ ልክ ክብር ያጣው ልጅ አይደለሁም። ደሃ ነኝ እንጂ ክብር የሌለኝ ልጅ አይደለሁም። እኔ አጥቤውም ቢሆን ማለት ከጥዋት። ይሄ ከክብር ጋር ምን ያገናኘዋል? ሰራተኛችንን አምጥቼ ሰጣውሽ ምንም ማለት ነው። እባክሽን እኔ አሁን ሌላ ነገር ውስጥ እንትን አትበይ። ላስቀይምሽ ስም ስለማልፈልግ ይሄንን ለሰራተኛችሁ መልሽ ይላት እና እባክሽን ይጂልኝ በቃ። ሲጀመር ድሮም ደሃ ክብር አይደለት እኔ አይደለም እኔ ይሄ አንዷን ብትሆን እያጣጠብኩኝ መልበስ። በቃ እሱ ነው ፈልገው

እንዴ! ለዚህ እቤትሽ አንቺ ትንጠባረረልሽ? እንዴ! ገና አልቀበልም፣ ምና ማና ባይ ስለሆንሽ አንቺ። እባክሽ እባክሽ፣ እኔ ሌላ ነገር አልፈልግም፣ ልጣላሽ አልፈልግም። እኔ አክብረሽ ክብር ያለ ሴት ስለመሰልሽ ነው። እሺ፣ የሔኖክ ጓደኛንሽ ብዬ የሔኖክ አብራዶግንሽ ብዬ ነው። እሺ፣ እኔ ካንቺ ጋር አይገባኝም። ምን ትመስላለሽ?